እሺ ተመልካቾች እንዴት ናችሁ? ይህ ኢኮኖሚ ጉዳይ እያነሳን የምናወራበት ዩቱብ ቻናል ነው። እኔ ዋሲሁን በላይ ነኝ። ቻናሉ ላይክ ሰብስክራይብ እንድታደርጉ ጋብዛችኋለሁ። ሰሞኑን ብዙ ሰዎች ሲቀባበሉት የነበረ ዜና ተመልክቻለሁ። እንግዲህ የኢትዮጵያ ኢኮኖሚ አሶሴሽን አንድ ሪፖርት አውጥቶ ነበር ጠቅላላ የማክሮ ኢኮኖሚ ማኑፋክቸሩ ያለበትን ደረጃ የሚያሳይ ሪፖርት ወጥቶ ነበር። ምናልባት ከሱ ሪፖርት ላይ በመነሳት ሊሆን ይችላል እና እያንዳንዱ ኢትዮጵያዊ ያለበት እዳ 575 ዶላር ሆኗል የሚል የኢትዮጵያ ኢኮኖሚክስ አሶሴሽንን ሪፈር እየተደረገ የሚለቀቁ ዜናዎች ነበሩ እና ዛሬ የገንዘብ ሚኒስቴር አንድ ሀሳብ መግለጫ የሚባል መግለጫ የሚመስል ነገር አውጥቷል። እሱ ምንድን ነው የሚለው? ይሄኛው ዜና ተመልክቼዋለሁ። እያንዳንዱ ኢትዮጵያዊ 575 ዶላር እዳ አለበት የሚለው የውጭ እዳ አለበት የሚለው ትንሽ ግድፈት ያለበት ነው። ምክንያቱም የኢትዮጵያ ጠቅላላ እዳ 28.5 ቢሊዮን ዶላር ሆኖ ሳለ እንግዲህ ከ62 ቢሊዮን ዶላር በላይ እዳ አለባት የሚለው ትንሽ የተሳሳተ ነው፣ ግድፈት አለበት የሚል ሀሳብ ያለበት ነው በጥቅሉ ስለዚህ ሰው ታሪ ያለው እዳ መጠን ስንት ነው የሚለውን የተወሰነ ሀሳብ ልሰጣችሁ ፈልጌ ያለሁ። እሱ ብቻ ሳይሆን ዕዳ እንዴት ነው እየተሰላ ያለው የሚለው ጉዳይም በጣም አስፈላጊ ነው። መሰረታዊ ነገር እሱ ነው፣ የዕዳ ምንጩም ትርጉሙም። ከዛ እያንዳንዱ ዜጋ እዳ አለበት ሲባል ምን ማለት ነው የሚለውን በቁጥሮች እንነጋገራለን። በተለይ መንግስት እኔ የተበደርኩትና የልማት ድርጅቶች የተበደሩት እያለ የሚያቀርበው ሀሳብ አለ። ምን እያለ ነው እንደሱ ሲል እና በተጨማሪነትም የሀገር ውስጥ የመንግስት እዳ 2.3 ትሪሊዮን ብር መድረሱንም የገንዘብ ሚኒስቴር አሳውቋል። ይህም በተና ርገን እንመለከተዋለን። አሁን የአገላለጹ ሀሳብ የሚነሳው ለምሳሌ ኢትዮጵያ ውስጥ 2.3 ትሪሊዮን ብር የአገር ውስጥ እዳ አለበት መንግስት። ይህም ፖይንት ያዙ። ምክንያቱም አገር ውስጥ ከተበደረ የሚበደረው በብር ነው፣ ከውጭ ደግሞ ከተበደረ የሚበደረው በውጭ ምንዛሬ ነው። ስለዚህ የውጭ እዳው 28.5 ቢሊየን ዶላር ነው እዳዬ እያለ ነው። ስለዚህ በውጭ ምንዛሬ የመጣ እዳ ነው። ይሄ እዳ የመንግስት የልማት ድርጅቶችን ይጨምራል። መንግስት በተደጋጋሚ የሚያነሳው ሀሳብ አለ። እኔ የተበደርኩትና የመንግስት የልማት ድርጅቶች የተበደሩት መንግስት ብቻ አይደለም ኢትዮጵያ ንግድ ባንክም መንግስት ምንም ተበድሮ አያውቅም። የተበደሩኝ የመንግስት የልማት ድርጅቶች ናቸው። እነሱ ደግሞ ንግድ ፍቃድ አውጥተው የሚንቀሳቀሱ ናቸው። ስለዚህ እኔ ትርኢት ማድረጋቸው እንደ መንግስት ተቋም አይደለም የሚል ሀሳብ ደግሞ ያመጣል። መንግስት ሲበደር ዋስትና የሚያስይዘው ህዝብን ነው። የመንግስት የልማት ድርጅቶች ከውጭ ቢበደሩ ከሀገር ውስጥም ቢበደሩ ዋስትና የሚያደርጉት መንግስትን ነው። ሶ መንግስት ዋስትና የሚያደርገው ህዝብን ከሆነ፣ የመንግስት የልማት ድርጅቶች ዋስትና የሚያደርገው መንግስትን ከሆነ ባይዲፎልት የመንግስት የልማት ድርጅቶች ዋስትና የሚያደርጉት ህዝብን ነው። ስለዚህ በቃ መንግስት እንደተበደረ ነው የሚታሰበው ማለት ነው። መብራት ያህል እየወደቀ እያየ መንግስት ዝም ሊል አይችልም ኢትዮጵያ ንግድ ባንክ እየወደቀ እያየ መንግስት ዝም ሊል አይችልም። ከበጀቱም ቢሆን ደግፎ ያነሰዋል የራሱ ተቋም ስለሆነ ማለት ነው። ሁለቱን እኔ ለመነጣጠል ትንሽ አስቸጋሪ እንደሆነ ነው የሚሰማኝ እኔ ወይስ ግን የመንግስት የልማት ድርጅቶችን ጨምሮ 2024 ያለብኝ እዳ 30.6 ቢሊዮን ዶላር ነው እያለ ነው። የኢትዮጵያ ኢኮኖሚክስ አሶሲሽን ሪፈር ያደርገው ዳታ የ2023 መጨረሻ ስለነበረ በዛ ወቅት ደግሞ የነበረብኝ እዳ 28.5 ቢሊየን ዶላር ነው እያለ ነው አሁን ጠቅላላ እዳ የሚቀመጠው እየተለወጠ ነው። አሁን ቁጥሩ ልዩነት የሚፈጠረው ስል ለምሳሌ ሁለት ነጥብ ሶስት ትሪሊዮን ብር እዳ አለብኝ ከተባለ በአሜሪካ ዶላር ቢለወጥ ኦልሞስት ወደ 17 ነጥብ 3 ቢሊዮን ዶላር አቻ ይሆናል ማለት ነው። ሌላ ምንም ትርጉም የለውም። በውጭ ምንዛሬ የተበደርነው በውጭ ምንዛሬ ነው። በሀገር ውስጥ የተበደረው እዳ በዶላር ኮንቨርት ቢደረግ በዶላር አቻው ምን ያ ይሆናል ነው ስለዚህ የሀገር ውስጥ ዳይንና የውጭ ዳይን አትቀላቅሉብኝ፣ አይነት ሀሳብ አለበት። ስለዚህ አምና ሪፖርቱ የመንግስት ዕዳ 69 ቢሊዮን ዶላር ነው። ከዛ ውስጥ 28.9 ቢሊዮኑን ከውጭ በውጭ ምንዛሪ የተበደረው ነው። ስለዚህ ወደ ኢትዮጵያ ብር እንገልብጠው ብንል ወደ 3.84 ትሪሊየን ብር ይሆናል። የሀገር ውስጥ እዳው ደግሞ 40 ቢሊዮን ብር ነበር፣ ከሀገር ውስጥ የተበደረው። እስቲ ወደ ዶላር ለውጠው ለቁጥር እንዲመች ቢባል ቀላል ይሆናል ማለት ነው። ደግሞ ወደ ዶላር ኮንቨርት ላድርገው የሚባል ደግሞ ከሆነ እያባዙ እየለወጡ ለልኬት እንዲመች፣ ለምሳሌ ጠቅላላ አገራዊ ምርት ላይ ዩሮም የንም ቢኖር ፓውንድም ቢኖር ግን ጂዲፒ ሲሰላ እነዚህ ወደ የአሜሪካ ዶላር ይገለበጡና ወደ ምንዛሬው ይገለበጡና ስሌቱ ይቀመጣል እንጂ የአሜሪካ ዶላር ብቻ ማለትም አይደለም። እሱም በደንብ መገንዘብ ያስፈልጋል። ስለዚህ የዘንድሮን ብንመለከት አሁን እያንዳንዳችሁ እዳ 575 ዶላር ነው ሲባል እንዴት እየተሰላ ነበረ? ስለዚህ አሁን መንግስት እንዴት ቢሰላ ጥሩ ነው እያለ ነው የሚለውን ሀሳብ ልስጣችሁ። መንግስት ከውጭ የተበደርኩት የልማት ድርጅቶችን ጨምሮ 30.6 ቢሊዮን ዶላር ነው እያለ ነው። ይህ 30.6 ቢሊዮን ዶላር አሁንም መጨረሻ ላይ የወጣው የህዝብ ቁጥር ዳታ ላይ ኢትዮጵያ በዓለም አስረኛ የሆናለች 132 ሚሊዮን ህዝብ አለ። 30.6 ቢሊዮኑን ለ132 ሚሊዮን ህዝብ እናካፍለው 239 ዶላር ይመጣል። ስለዚህ እያንዳንዱ ዜጋ 239 ዶላር አለበት የሚል ታሳቢ ሊሰላ ይችላል። ስሜት የሚሰጥ አይደለም እንደዛ ቁጥር። ደግሞ የሀገር ውስጥ እዳ 2.3 ትሪሊየን ብር ደርሰዋል እያለ ነው። ይህንንም ለ132 ሚሊዮን ህዝብ ብናካፍለው 17424 ብር ይመጣል። ስለዚህ ይህም በዶላር ኮንቨርት አድርጋችኋ ትናገሩ ከሆነ የኢትዮጵያ እዳ በዶላር 239 ዶላር አለበት፣ ደግሞ በብር የሚከፍለው ደግሞ 17404 ብር እዳ አለበት። ስለዚህ በዶላርም በብርም ሆነ እዳው ማለት ነው። ግን በዶላር እስቲ 2.3 ትሪሊየን ብር የሚለውን ወደ ዶላር ለውጠው ከተባለ በ132 ለ133 ብር ማካፈል ነው። ምክንያቱም ዛሬ ላይ ብሔራዊ ባንክ አቬሬጅ የሚባለው የአንድ የአሜሪካ ዶላር 133 ብር ነው እያለ ነው። ስለዚህ 2.3 ትሪሊየኑ ለእያንዳንዱ ህዝብ በዶላር ብንለውጠው 131 ዶላር ይሆናል። 31.6 ቢሊዮን የውጭ እዳው ወደ 239 ይሆናል። በድምሩ ከ370 ዶላር አይበልጥም እዳ እንደ ማለት ነው። አሁን የኢትዮጵያ ኢኮኖሚክስ አሶሲሽን ግን 6 62 ቢሊዮን ዶላር ነው እዳው የሚለው የሀገር ውስጥም የውጭንም ደምሮ እንደሚሆን ይሰማኛል። ለምን ያህል ህዝብ እንዳካፈሉት አላቅም። ነገር ግን 575 ዶላር ለእያንዳንዱ ህዝብ አለበት የሚል ጠቅላላ ሪፖርት አለ ብዙዎቹ ሲቀባበሉት ተመልክቻለሁ አሁን ማሰብ የሚያስፈልገው ምንዛሬው ከባለፈው ሀምሌ ጀምሮ ቢታይ ከ57 ብር ወደ 133 ብር ሲያድግ የሚለወጠው ገንዘብ እያደገ ነው የመጣው በ57 ብር ይባዛ የነበረ በ133 ብር ይባዛል ለ57 ብር ይካፈል የነበረ ለ133 ብር ስለሚካፈል ቁጥሩን ከእጥፍ በላይ ይለውጠዋል ይሄ ግልጽ የሆነ ጉዳይ ነው መንግስትም እንግዲህ ሌሎች ሀገራቶች ላይም ትልቅ ነው ለምሳሌ የአሜሪካን ብንወስድ የአሜሪካ 27.6 ትሪሊዮን ዶላር ኤክስተርናል ዴት ነው ያለበት፣ እዳ የአሜሪካ ርብ 340 ሚሊዮን ነው። ብታካፍሉት እያንዳንዱ አሜሪካዊ አሜሪካዊ 81 ሺ ዶላር እዳ አለበት እንደማለት ነው። ብዙም ስሜት የሚሰጥ አይደለም። የኢንዲያ እዳ የህንድ እዳ 2.83 ትሪሊዮን ዶላር ነው ኤክስተርናል ዴታቸው። የህንድ ህዝብ 1.4 ቢሊዮን ነው። ብታካፍሉት እያንዳንዱ ህንዳዊ ከ2000 ዶላር በላይ እዳ አለበት እንደማለት ነው። የግብፅም እንደዛው ነው ወደ አርባ ሁለት ቢሊዮን ዶላር እዳለባቸው ከ1200 ዶላር በላይ እዳለበት እያንዳንዱ ግብፃዊ ልትልዱ። ይሄ ስሜት የሚሰጥ አይደለም። ሊትራሊ ለመነጋገር የሚያስፈልግ ከሆነ አሁን መንግስት እና የመንግስት የልማት ድርጅቶች ይሄ የማቀላቀል አይነት ሀሳቦች አሉ። እኔ ማስበው የመንግስት የልማት ድርጅቶች በመንግስት በጀት በመጀመሪያ ተቋቁሞ እየሰሩ በመንግስት እየተደጎሙ የሚሄዱ ተጠርነታቸው ለመንግስት እስከሆነ ድረስ እኔ የመንግስትን ዋስትና አድርገው የሚበደሩ ናቸው። የወድቁ መንግስት ነው የሚያነሳቸው። ስለዚህ የመንግስት እዳ ሲደመር የመንግስት የልማት ድርጅታ ድርጅት እዳ እንደ አንድ ነው የሚቆጥረው። ለዚህም እኮ ነው የኢትዮጵያ ንግድ ባንክ የመንግስት የልማት ድርጅት ነው። መብራት ኃይልም የመንግስት የልማት ድርጅት ነው። መብራት ኃይል ከኢትዮጵያ ንግድ ባንክ የተበደረውን ብድር መክፈል ስላልቻለ የመጨረሻ የመጣው መላ ምንድን ነው? ፋይናንስ ሚኒስቴር ወደ 900 ቢሊዮን ዶላር የሚሆኑ ሌሎችም የመንግስት የልማት ድርጅቶች አሉ። እዳው ከኢትዮጵያ ንግድ ባንክ እንዲነሳ ፋይናንሽል ስቴብል እንዲሁም በማድረግ ነገር ግን መንግስት የመንግስት የግምጃ ቤት ሰነድ በመሸጥ እዳውን ለመሸፈን ነው የወሰደለት እዳው ነው። ስለዚህ ሁለቱንም ድርጅቶቹን ሊያድን እኮ ነው የመንግስት የልማት ድርጅት ስለሆኑ ኢትዮጵያ ንግድ ባንክንም ሊያድን ነው። የመብራት ያለንም ሊያድን ነው። ግን በማን ኮስት ማለት ነው? በፐብሊክ ኮስት ነው የሚያደርገው። ስለዚህ ነጣጥዬ ነው ማያቸው የሚባል ጉዳይ እኔ ትክክል አይመስለኝም። ደግሞ የመንግስት መከራከሪያው ይሄዳ እኔ ላለፉት ሰባት ዓመታቶች እያቃለልኩት ነው። ነገር ግን ሌጋሲ የሚባል ዴት አለ። ሌጋሲ ዴት የተንከባለለ ነው። ምናልባት እዚህ ውስጥ ንጉሱም የተበደሩ ሊኖሩ ይችላሉ። ምናልባት እዚህ ውስጥ መንግስቱ ኃይለማርያም የተበደረው ሊኖሩ ይችላል። ከዛ በኋላ የነበረው አስተዳደር ብድር ውስጥ የወሰዱ ሊሆኑ ይችላል። የህዝብ ስለሆነ ዋስትና የሚደረገው የተከማቸ እዳ ነው። እየተንከባለለ እየተንከባለለ ይመጣ። ምክንያቱም ያበድሩት ለ30 ለ40 ለ50 ዓመት እያደረጉ ስለሚያበድሩ ይሄ ሌጋሲ ዴት ነው እንጂ ላለፉት ሰባት ዓመታቶች እኔ ለማቀለል ሞክር ያለው የሚል መከራከሪያ እያቀረበ ነው የገንዘብ ሚኒስትር ከማቀላዮች መካከል መክፈል ነው ለምሳሌ 2016 በስድስት ወር ውስጥ እንኳን 670 ሚሊዮን ዶላር እዳ መክፈያ ሲያደርግ ነበር ምናልባት ያለመበደር ወስዶ ነው ሊሆን ይችላል ግን ይህ የኮሜርሻል የሚባለውን ብድር ላለመውሰድ ጥረት ሲያደርግ እንደነበረ ሲያሳውቅ ነበር ትልልቅ ወለድ ያላቸውን ብድሮች ላለመውሰድ በድርድር እንግዲህ ወለዶችን ለመቀነስ መሞከር፣ የዳማራዘሚያ ጊዜዎችን መጠየቅ፣ ባይላተራል ሳይሆን መልቲላተራል የሆኑ ድርጅቶች ላይ ለመበደር መሞከር እነዚህ ስራዎችን ስሰራ ነበር የሚል ሀሳብ እያቀረበ ነው። ግን መሰረታዊ ክርክሩ መሆን ያለበት ተካፍሎ እያንዳንዱ ሕዝብ ያለበት እዳ የሚለው ጉዳይ አይደለም። ምክንያቱም የመንግስት የልማት ድርጅቶችን መንግስት ጋራንቲ እያደረጋቸው የሚበደሩት አለው፣ ደግሞ የመንግስት ጋራንቲ የሌለበት ብድርም አለ። የጋራንትድና ነን ጋራንትድ የሚባሉ ግን የእዳ ምንጩ ምንድን ነው የሚለው መሰረታዊ ጉዳይ ነው ለምንድን ነው ኢትዮጵያ ኢኮኖሚ ሲበደር የነበረው የሀገር ውስጥን የሚበደረው ችግር ነው ከውጭ የሚበደረው ችግር ነው የሀገር ውስጥን ብድር የበጀ ጉድለትን ነው የሚፈጥረው የገንዘብ ህትመትን ነው የሚፈጥረው የውጭ እዳም በተመሳሳይ ችግር ነው የፈጥረው ነገር ግን የእዳ ምንጮቹ መታወቅ አለባቸው ትክክለኛ የፋይናንሽል እና የሞኔተሪ ፖሊሲን ባለመተግበር የሚመጣ ክፍተት ነው እዳ ውስጥ የሚከተው ይሄ በደንብ መታወቅ አለበት የሀገር ውስጥ ዕዳ የሚጠራቀመው መንግስት በቂ የሆነ የሀገር ውስጥ ገቢ የመሰብሰብ አቅሙ ስለተዳከመ ነው። እንደሱ ያደርገው የሀገር ውስጥ ወጪውንና ገቢውን ማመጣጠን ሲቸገር ከሚወስዳቸው እርምጃዎች መካከል አንዱ ነው። ይህን ውጤት የሚያመጣው የውጭ እዳዎችን የሚበደርበት የውጭ እዳውን መክፈል የማይችለው ኢኮኖሚው እሱን መመርመር ያስፈልጋል። ስለዚህ ጠቅላላ ኢኮኖሚ ላይ አደጋ አለበት፣ ግን በጣም ከፍተኛ አደጋ ነው ብሎ ደግሞ ለመናገር አይቻልም። የኢትዮጵያ ኢኮኖሚ አሁን የተሸከመው እዳ በጣም ከፍተኛ እዳ ነው ብሎ መናገር አይቻልም። ከሰራ ኢትዮጵያ ኢኮኖሚ የማይከፍለው ነው ተብሎ የሚነገርም ደግሞ ነው ብዬ አላምንም እኔ። ነገር ግን እዳ የሚወሰደባቸው ምክንያቶች ሲግኒፊካንት አይደሉም። ለምሳሌ ለኢንዱስትሪ ፓርኮች የወጣ የተወሰደ ብድር ኢንዱስትሪ ፓርኮቹ መክፈል አልቻሉም። ለሌሎችም ሴክተሮች የሚወሰድ የውጭ ብድር ሴክተሩ መክፈል የሚችልበትን አቅም መፍጠር ያስፈልጋል የመፈጸመ አቅም ፕሮጀክቶችን የመፈጸመ አቅም አስተዳደርን ማስተካከል ኮራፕሽንን መቀነስ በጣም ያስፈልጋል። እሱ ሳይሰራ ትንሹም ዕዳ ጫና ነው የሚሆነው ምክንያቱም የመከፈያቸው ጊዜ ይደርስና ተጨማሪ ብድር አለማግኘትም ችግር ነው ደግሞ ፐብሊክ ዋጋ እንዲከፍልም እያደረገ ነው ይመጣል ስለዚህ መፍትሄ የሚሆነው እዳ ለጠቅላላ ኢኮኖሚ የሚከለከል አይደለም ነገር ግን እዳ የሚወሰደው ምርትና ምርታማነትን የሚያሳድጉ መሰረተ ልማቶችን የሚያሳድጉ ወደ ኢንዱስትሪ ሴክተር የሚያሸጋግሩ የግብርና ሴክተሩ ምርታማነት የሚጨምሩ ላይ እንዲሆን በጣም ነው የሚያስፈልገው። ደግሞ ኢምፖርትን ለመተካት የሚያገለግሉ ሴክቶሩ ላይ የሚውል መሆን አለበት። ነገር ግን እዳ እየመጣ ለኮንሰ ለፍጆታ ከሆነ የሚለው ጤነኛ መሆን አይችልም። ግጭት ለሚጠይቀው ኮስት መሸፈኛ የሚሆን ከሆነ ጤነኛ መሆን አይችልም። ምክንያቱም በውጭ ምንዛሬ ያለ እዳ የውጭ ምንዛሬ ተሰርቶ ነው የሚከፈለው። እሱም መፍትሄ መውሰድ ተገቢ ነው። እኔ ትርጉም ላይ ያለው ክርክር ብዙም ሲግኒፊካንት ነው አላምንም። ኤኒዌይስ ግን ያለው ካልኩሌሽን የሚያሳየው ይሄንን ነው። ኤግዛክት ቁጥሮች ማለት አይደለም ግን ኮንሴፕቱን በደንብ እንድትረዱ በማሰብ ነው። ማንኛውም ሀሳብ አስተያየት ካላችሁ ዘ ኢትዮጵያ ኢኮኖሚስት ቪው ላይ ልትልኩልኝ ትችላላችሁ። ፌስቡክም ቴሌግራም ላይ ለነበረን ቆይታ በሙሉ ከልብ ከልብ አመሰግናለሁ። መልካም ግን